ጤና ይስጥልኝ እንዴ ናችሁ ውድ ቤተሰቦች፣ እኔ በጣም ደህና ነኝ። እና ይህንን ሰሞን በዝውውር መረጃዎች እየተገናኘን እንገኛለን ማለት ነው። በዛሬው ዕለትም በዝውውር መረጃዎች በድጋሜ ተመልሼ መጥቻለሁ ማለት ነው። ከነዛ መካከል እንግዲህ በመጀመሪያ ደረጃ በእንግሊዝ ፕሪሚየር ሊግ የሚገኙትን ክለቦች እናነሳለን። መጀመሪያ የምንመለከተው ክለብ ቶተናም ሆትስፐርስ ነው። ቶተናም ሆትስፐርስ በዛሬው እለት አንጄ ፖስቴኮግሉን ማሰናበቱን ይፋ አድርጓል ማለት ነው። እኚህ አውስትራሊያዊ አሰልጣኝ እንግዲህ በቶተናም ቤት ለሁለት የውድድር ዘመናት ቆይተዋል ማለት ነው። በተጠናቀቀው የውድድር ዘመንና በ2023-24 በእንግሊዙ ክለብ ውስጥ ቆይተዋል። ነገር ግን በተለይ በዘንድሮ የውድድር ዘመን በፕሪሚየር ሊጉ 17ተኛ ደረጃን ይዘው ነው ያጠናቀቁት። ከወራጆቹ ቡድኖች ለጥቂት ነው የተረፉት ማለት ነው። ሌላ ጊዜ ቢሆን እንዲያውም የያዙት ነጥብ ወደ ታችኛ ዲቪዥን የሚያስወርድ ነበር። ነገር ግን በዩኤፋ ኮንፈረንስ ሊግ ደግሞ ይቅርታ፣ በዩኤፋ በአውሮፓ ሊግ ዋንጫ ማሳካታቸው እንደሚታወስ ደግሞ ይታወቃል ማለት ነው ከዩናይትድ ጋር በነበረው የዩሮፓ ሊግ የፍጻሜ ጨዋታ ላይ ዩናይትድን በማሸነፍ ዋንጫ ማንሳታቸው ይታወሳል አንድ ለባዶ በማሸነፍ እሳቸውም እንግዲህ መጀመሪያ እንደተናገሩት በሁለተኛው አመቴ ላይ የትም ክለብ ውስጥ ቢሆን ዋንጫ አሸንፋለሁ ያሉትንም ቃል መፈጸማቸው አይተናል ማለት ነው። ከዛም ውጭ እንግዲህ የሚገርመው ነገር ደግሞ በትናንትና ሁለት እንግዲህ ቶተናም እኚህ አሰልጣኝ ሲያሰናብት እሳቸው ወደ ቶተናም የመጡበት ሁለተኛ አመት ነበር ማለት ነው። ቶተናም እሳቸውን ቀጠር ያለው ብሮ ኦፊሻል ካደረገ ከሁለት አመት በኋላ ነው ድጋሜ በዛው ቀን መሰናበት የቻሉት ማለትም ጁን 6 ማለት ነው። ጁን 6 ተቀጠሩ 2023፣ ጁን 6 2025 ደግሞ ለቀው ወጥቷል ማለት ነው ከቶተናም ሆትስበርስ። እና እኚህ አሰልጣኝ በተለይ ባለፈው የውድድር ዘመን በቶተናም ቤት የሰሩት ቡድን እጅግ በጣም የሚገርም ነበር ማለት ነው በ2223 እና እጅግ በጣም ድንቅ ጊዜን ያሳለፈ ቡድን ነበር መስራት የቻሉት። እንደምናስታውሰው በተለይ በመጀመሪያዎቹ አስር ጨዋታዎች በምንም አይነት ሽንፈት ነው ያልጀመሩት ማለት ነው። ስምንት አሸንፈው ሁለት አቻ ወጥተው የፕሪሜር ሊጉ መሪ እንደነበሩ እናስታውሳለን። ግን የተጫዋቾች ጉዳት ደግሞ የኚህን አሰልጣኝ ፖቴንሻል እንዳና ያደርጎናል ማለት ነው። በዘንድሮ የርድ ዘመንም እንደምናስታውሰው እንግዲህ አሁንም ማለት ነው ድንቅ ጊዜ ማሳለፍ ችለው ነበር ቶተናም ሆትስበርስ ቤት በዋንጫ ረገድ ካየ ነው ማለት ነው። ነገር ግን በዘንድሮ ውድድር ዘመን በሊጉ ደግሞ በጣም የወረደ የውድድር ዘመንን ነው ያሳለፉት። በዋንጫ ስኬት ካየ ነው ለቶተናም ከ17 ዓመታት በኋላ ምንም አይነት ዋንጫ ያላሳካበትን አመት ነው እንግዲህ ከ17 ዓመት በኋላ ዋንጫ ያሳካው ከ40 ሁለት አመት በኋላ ደግሞ የአውሮፓ ዋንጫን ያሸነፈበት አመት ነበር ለቶተናም እና አንጅ የፖስቴ ኮግሉ ከቶተናም ተሰናብተዋል ማለት ነው። እና ቀጣይ ማረፊያቸውም የት ይሆናል የሚለው ነገር ይጠበቃል ማለት ነው። እና ከዛው ከቶተናም ሳንወጣ ማለት ነው የእሳቸውን ቦታ ለመተካትም እንግዲህ ስሞች እየተነሱ ይገኛሉ ማለት ነው። በመጀመሪያ ስሙ እየተነሳ የሚገኘው የብሬንትፎርዱ አሰልጣኝ የብሬንትፎርዱ አሰልጣኝ ቶማስ ፍራንክ ነው ማለት ነው። ከሱም በተጨማሪ እንግዲህ ሌላኛው የፉላሙ አሰልጣኝ ማርኮ ሲልቫ እንዲሁ። ሌላኛው ደግሞ ስሙ እየተጠቀሰ የሚገኘው አሰልጣኝ የድሮ የቶተናሞት ስፐርስ አሰልጣኝ የነበረው ማሪሲዮ ፖቼቲኒዮ ነው ማለት ነው እና ሌላኛው ደግሞ አንዶኒ ኢራኦላ ከበርንማውዝ እንግዲህ እነዚህ ናቸው የሚጠቀሱት ማለት ነው። እንግዲህ ቶማስ ፍራንክ በጣም ድንቅ አሰልጣኝ ናቸው ማለት ነው እና በብሬንትፎርድም እጅግ በጣም ጥብቅ የሆነ ቡድን ነው የሰሩት። በየትኛውም ቡድን የሚፈራ ቡድን፣ ትልቅ ክለብ መቅጠም ይሻላል ሁላ እስከሚባል ብሬንትፎርድን ከመቅጠም በጣም የሚገርም ቡድንን ሰርተዋል ቶማስ ፍራንክ እና እሳቸው ናቸው በመጀመሪያ ደረጃ የሚጠቀሱት። ማውሪሲዮ ፖቼቲኖም ድጋሜ ወደ ስፐርስ ይመለሳል የሚሉ መረጃዎች አሉ። ግን ማውሪሲዮ ፖቼቲኖ እንደማይመለስ ይታወቃል። ምክንያቱም የሁለ 2026ቱ የዓለም ዋንጫ ላይ የአሜሪካ ብሔራዊ ቡድንን ማሰልጠን እንደሚፈልግ ግልጽ ነው ማለት ነው። ሌላኛው የበርንማዙ አንዶኒ ኢራውላ ደግሞ እሱ ክለቦች ማሰልጠን እንደሚችል እንግዲህ አሳይቷል ማለት ነው። ምንም እንኳን ብዙ ክርክሮች ቢኖሩም ማጫዋቱ ለትልቅ ክለቦች አይሆንም የሚባሉ ወሬዎች ቢኖሩም ግን እጅግ በጣም ድንቅ የሆነ ጊዜን ማሳለፍ የቻለ አሰልጣኝ ነው ማለት ነው። በበርን ማውዝ እና በዘንድድር ዘመን በተለይ በጅማሬው በጣም የሚገርም ነበር። ቀስ በቀስ በመጨረሻው በመጨረሻዎቹ ሳምንታት ያው በእንደዛ አይነት የፕሬሲንግ ግለት መቀጠል ስለማይቻል ነው እንጂ እንደዛ ቡድኑ የተዳከመው እንጂ በጣም የሚገርም ቡድን የሰሩ አሰልጣኝ ናቸው ማለት ነው። አንዶኒ ኢራውላ፣ የፉላሙ ማርኮ ሲልቫም፣ በፕሪሚየር ሊግ ምናልባት የማይነገርለት አሰልጣኝ እርሱ ነው ብዬ አስባለሁ እኔ። በጣም የሚገርም አሰልጣኝ ነው። በጣም የሚገርም አሰልጣኝ፣ በተለይ አንዳንድ ጨዋታዎች ላይ በፕሪሚየር ሊጉ። በእርግጥ ብዙ ሰዎች የቶፕ ሲክስን ቡድኖችን ጨዋታ ብቻ ነው የሚያየው። ግን የነ ፉላምን የነ በርንማዋዝን የነ ብሬንትፎርድን እንዲሁ የሌሎቹንም በወገብ ላይ ያሉትንእና ሌሎቹንም ክለቦች ሙሉ ጨዋታ ካያችሁ ፉልሃም ምን አይነት የጠነከረ ቡድን መሆኑ ለሁሉም ሰው ይገለጣል ማለት ነው። በተለይ አንዳንድ ጨዋታዎች ላይ እኔ በጣም የሚገርመኝ አሰልጣኙ የትኛውም ተጫዋች ቢጎዳበት መፍትሄ ማያጣ አሰልጣኝ ነው። በተለይ አንዳንድ ጨዋታዎች ላይ ደግሞ ኤፌ ካፕ ግማሽ ፍጻሜ ከደረሰ በኋላ ለፍጻሜ ለማለፍ ከዛ በፊት በነበረው አንድ ጨዋታ ላይ አስታውሳለሁ፣ ከወልቭስ ጋር ይመስለኛል የመልሱን ጨዋታ ወልቭስን ሁለት ለባዶ ሲያሸንፍ እንዳለ በቤንቾች ነበር የገባው በወልቭስ ሜዳ ለዚያውም በጣም የሚገርም አሰልጣኝ ነው እና ይሄም አሰልጣኝ እየተጠቀሰ ይገኛል ማለት ነው። ሌላኛው በክሪስታል ፓላስ ታሪክ ዋንጫ ያሸነፉት አሰልጣኝ ኦሊቨር ግላስነርም በቶተናም ራዳር ውስጥ ከተያያዙ አሰልጣኞች መካከል አንደኛቸው መሆናቸው ተገልጿል ማለት ነው። እነኚህ የቶተናም ዋና ኢላማዎች ናቸው። በተጫዋቾች ረገድ ከቶተናም ምንም አይነት ወሬዎችን እየሰማን አይደለም ማለት ነው። እነሱን ሌላ ቀን የምንመለከት ይሆናል። አሁን ደግሞ እዛው ሰሜን ለንደን ልቆይና ወደ አርሰናል ሊድ አርሰናል ድንቅ ጊዜን እንደሚያሳልፍ እየተጠበቀ ይገኛል፣ በዝውውሩ ላይ ግን። ከዛ በፊት አርሰናል የቡድኑን ወሳኝ ተጫዋች ገብርኤል ማጋሌሽን እስከ ሃያ ሃያ ዘጠኝ በሚያቆይ የአራት ዓመት ኮንትራት ውል እንዳራዘመ ኦፊሻል አድርጓል ማለት ነው በዛሬው ዕለት። እና ገብርኤል ማጋሌሽም ኮንትራቱን ካራዘመ በኋላ እዚህ ክለብ ውስጥ ላሉት ለአሰልጣኙ፣ ለአሰልጣኝ ቡድን አባላቱ፣ ለቡድን አጋሮቼ፣ ስታዲየም ውስጥ ለሚሰሩት ለሁሉም ለስታዲየሙም፣ ለክል ለቡም ለሁሉም ሰዎች ፍቅር አለኝ እና ቀጣይ ማድረግ ያለብን ነገር ዋንጫ ማሸነፍ ነው እና ያንን ለማድረግ እዚህ ተገኝተናል ሲል ተናግሯል። ከኮንትራት ማራዘሙ በኋላ ማለት ነው። እና ገብርኤል ማጋሌሽ በአርሰናል ማለት ነው በዘንድሮ ሂደት ዘመን በመጨረሻዎቹ ሳምንታት ተጎድቶ ቢያሳልፍም ግን ድንቅ ጊዜን ማሳለፉ ማይካድ ነው። ገብርኤል ማጋሌሽ በጣም ድንቅ ጊዜ ነው በአርሰናል ያሳለፈው ማለት ነው። እና የቡድኑ ወሳኝ ተከላካይ ነው ብለን መጥቀስ እንችላለን። በዓለም ላይ ካሉ ምርጥ የመሃል ተከላካዮችን መካከል በዚህ ሰዓት ላይ አንደኛው ነው ገብርኤል ማጋሌሽ እና እስከ 2029 በሚያቆዩ በሚያቆይ ኮንትራት እና እንደ ሁኔታው እየታየ በሚጨመር የአንድ አመት ኮንትራት ማለትም በአጠቃላይ ፓኬጁ እስከ 2030 በሚያቆይ ኮንትራት ከአርሰናል ጋር ውል መፈራረሙ ተገልጿል ማለት ነው። ሌላኛው ከአርሰናል ቤት ሳንወጣ ብዙ መረጃዎችንም እና ይሆናል በዛሬው እለት የአርሰናል አማካይ የነበረው የድሮ የቼልሲ አማካይ ጆርጂኒዮ የብራዚሉን ክለብ ፍላሚንጎን መቀላቀሉ ኦፊሻል አድርጓል በሶስት አመት ኮንትራት እስከ 2028 በሚያቆይ ውል ጆርጂኒዮ ፍላሚንጎን መቀላቀሉን አሳውቋል ማለት ነው። አርሰናልም መልካም እድል ሲል ለተጫዋቹ መልካም ምኞቱን ገልጸዋል። እንዲሁ ብዙ ተጫዋቾችም መልካም ምኞታ ውን ለጆርጂኒዮ ገልጸውለታል። ሌላኛው ከአርሰናል ቤት ሳንወጣ እንግዲህ አርሰናል የማርቲን ዙቢሜንዲን ዝውውር መጨረሱ ያው የታወቀ ነው። ግን አርሰናል አሁን እጅግ በጣም የሚደንቁ ስሞችን እየሰማን እንገኛለን። በፊት መስመሩ ላይ ቤንጃሚን ሼሽኮ መጀመሪያ እናንሳ። ይህ ስሎቬናዊ የ22 ዓመት የፊት መስመር ተጫዋች እንግዲህ የአርቢ ላይብዚሽ አጥቂ በሚኬል አርቴታ እጅግ በጣም የሚደነቅ ተጫዋች ነው። ሜትር ከ95 የሚረዝም ተጫዋች ነው ማለት ነው። እና ሚኬል አርቴታ በጣም እሱን እንደሚፈልገው ይነገራል። እና ቤንጃሚን ሼሽኮ ለማስፈረም አርሰናል 60 ሚሊዮን ፓውንድ ማዘጋጀቱ ነው እየተጠቀሰ የሚገኘው ነገር ግን አርቢ ላይብዚሽ ደግሞ 80 ሚሊዮን ዩሮ የሁሉ ማፍረቻ ተጫዋቹ እንዳለው ይታወቃል። አርሰናል ይህንን ገንዘብ እንዲከፍል ነው የሚፈልጉት። ነገር ግን አርሰናል ይህንን ገንዘብ ላይከፍል እንደሚችል እየተጠቀሰ ይገኛል። ግን በድርድሮች ወደ ታች ድርድሩ ወርዶ ማለት ነው አርሰናል ግን ተጫዋቹን የራሱ እንደሚያደርገው እየተጠቀሰ ይገኛል ማለት ነው። ቪክተር ጂኦካሬሽን እንግዲህ ሙሉ በሙሉ ባይተወቱም ግን ትኩረታቸውን በአብዛኛው ወደ ቤንጃሚን ኮ ያደረጉ ይመስላል ማለት ነው በዚህ ላይ እና የትኛው ተጫዋች ለአርሰናል ይሻላል የሚለውን ነገር በሌላ ፕሮግራም የምንመጣበት ይሆናል። እዛው የአርሰናል የፊት መስመር ላይ እንቆይና አርሰናል አሁንም የሪያል ማድሪዱን ሮድሪጎን አንደኛ ተመራጭ አድርገው እንደሚያስቡ እየተጠቀሰ ይገኛል። በግራ ክንፍ በኩል ማለት ነው እና በዘንድሮ የውድድ ዘመን ገብርኤል ማርቲኔሊና ሊያንድሮ ትሮሳርድ በጣም የወረዳ የውድድ ዘመን ነው ያሳለፉት። በመጨረሻዎቹ ሳምንታት ቢነቃቁም ሁለቱ ተጫዋቾች ግን ሁለቱ ተጫዋቾች ሜዳ ውስጥ አልነበሩም ሁላ እስኪባል ድረስ ጠፍተው ነበር ማለት ነው እና አርሰናል ይህንን የግራ ክንፍ ችግሩን ለመፍታት ማለት ነው የሚፈልገው የግራ ክንፍ አጥቂ ሮድሪጎ መሆኑን ተዘግቧል፣ ማለት ነው እና ሮድሪጎ ከሪያል ማድሪድ የሚለቅ ከሆነ አርሰናል ዋነኛ የመጀመሪያው የሮድሪጎ ፈላጊ መሆኑ ተጠቅሷል። እንዲሁ ኒኮ ዊሊያምስም በአርሰናል ራዳር ውስጥ እንዳለ ይጠቀሳል፣ ማለት ነው እና ከሮድሪጎ ውጪ አርቴታ የመሀል ሜዳውን ለማጠናከር አንድ ተጫዋች ይፈልጋል ተብሏል። የሚፈልገውም ተጫዋች ደግሞ ሞርጋን ሮጀርስን ከአስቶን ቪላ እየተባለ ይገኛል። በዚህ ሰዓት ላይ አርሰናል የምር ሞርጋን ሮጀርስን ያስፈርም ይሆን የሚለው ነገር እጅግ በጣም ይጠበቃል ማለት ነው እና አስቶን ቪላ ከተጫዋቹ እስከ 60 ሚሊዮን ፓውንድ የሚፈልጉ ይሆናል ማለት ነው። የተጫዋቹ ፈላጊ እንግዲህ ሊቨርፑል ነበር የነበረው። ሊቨርፑል ደግሞ ፍሎሪያን ቪርስን ሊያስፈርም ከጫፍ መድረሱ ይታወቃል ማለት ነው እና ይህ ተጫዋች እንግዲህ ይህ የ22 ዓመት እንግሊዛዊ የመሀል ሜዳ እና የክንፍ ተጫዋች መሆኖ መጫወት ይችላል። ሞርጋን ሮጀርስ ወደ አርሰናል ሊቀላቀል እንደሚችል እየተዘገበ ይገኛል ማለት ነው። ነገር ግን ከአርሰናል ጋር ስሙ ቢያያዝም፣ አርሰናል ደግሞ ይህንን ሁላ ዝውውር ማድረግ ይችላሉ የሚለውም ነገር የሚጠበቅ ነው በአንድ በኩል ሌላኛው ከአርሰናል ቤት ሳንወጣ ያው አርሰናል ተጠባባቂ ግብ ጠባቂ እንደሚያስፈልገው ግልጽ ነው። ሌኖ ይቅርታ ኔቶ በድጋሜ ወደ በርንማውዝ መመለሱ ታውቋል ማለት ነው። እና አርሰናል የቼልሲ ንብረት የሆነውን ስፔናዊውን ግብ ጠባቂ ኬፓ አሪዛ ባላጋን ለማስፈረም ንግግሮች ላይ እንደሆነ ይጠበቃል ማለት ነው። የኬፓንም ውል ለመጨረስ ለቼልሲ አምስት ሚሊዮን ለመክፈል አርሰናል እየተደራደረ እንደሆነ ተገልጿል ማለት ነው። የዳቪድ ራያ ጠባባቂ እና ከዳቪድ ራያ ጋርም ለቦታ መፎካከር እንደሚችል በአርሰናል ሰዎች ታምኖበታል እየተባለ ይገኛል ማለት ነው። እና ኬፓ አሪዛባላጋ ወደ አርሰናል ሊሄድ የሚችልበት ሁኔታ እየተነገረ ይገኛል ማለት ነው። እሺ በቀጣይ ደግሞ ወደ ማንቸስተር ዩናይትድ እናምራ። ማንቸስተር ዩናይትድ እንግዲህ ማቲያስ ኩናን ማስፈርሙ ያው ታውቋል። አሁን ደግሞ ብሪያን ኢምቤሞን ለማስፈረም ያቀረበው የመጀመሪያ ጥያቄ 60 ሚሊዮን ፓውንድ አካባቢ ውድቅ እንደተደረገበት እየተነገረ ይገኛል ማለት ነው። ገንዘቡን በትክክል አልጠቀሱትም ነገር ግን እስከ 60 ሚሊዮን ዩሮ ሊጠጋ እንደሚችል እየተጠቀሰ ይገኛል ማለት ነው እና ይህንን ካሜሩናዊ የፊት መስመር ተጫዋች ዩናይትድ ለማስፈረም ገፍቶ የሄደ መሆኑ ተዘግቧል ማለት ነው እና ዩናይትድ ይህንን ተጫዋች ለማስፈረም በቅርብ ጊዜያት ይህንን ተጫዋች እንደሚያስፈርመው ይጠበቃል እና በድርድሮቹ ላይም ጥሩ ሁኔታ ላይ እንደሆኑ እየተጠቀሰ ይገኛል ማለት ነው። ተገቢው ገንዘብ ከመጣም ብሬንትፎርድ ይህንን በፕሪምየር ሊጉ በዘንድሮው የውድድር ዘመን ሀያ ግቦችን ያስቆጠረውን ተጫዋች ለዩናይትድ ለመሸጥ ፈቃደኛ እንደሆነ እየተነገረ ይገኛል። ከዛም ውጪ ዩናይትድ በርካታ ተጫዋቾችን ለመሸጥና ሩበን አሞሪም የሚፈልጋቸውን ተጫዋቾች ለማምጣት እንደሚፈልጉ ይገኛል ማለት ነው። ከእነዛም ተጫዋቾች መካከል አንደኛው ከሚሸጡት ተጫዋቾች መካከል ማለት ነው ራስመስ ሆይሉንድ ስሙ በተደጋጋሚ ከኢንተር ሚላን ጋር እየተጠቀሰ ይገኛል ማለት ነው። የድሮ የአታላንታ ተጫዋች ነበር። በ80 ሚሊዮን ዩሮ ነበር ዩናይትድን የተቀላቀለው ራስመስ ሆይሉንድ እና ወደ ወደ ሴሪያ ለመመለስ እድሉን እያገኘ ይመስላል ማለት ነው። እና ኢንተር ሚላን ይህንን ተጫዋች ለማስፈረም እየተጉ እንደሆነ እየተጠበቀ ይገኛል። በዩናይትድ ቤት ያሉ ዜናዎች እነኙ ናቸው። በዛው ወደ ሴሪያ ልለፍና በአንዴ ማለት ነው ወደ ኢንተር ልለፍና ኢንተር ክሪስቲያን ኬቡን ከፓርማ ማስፈረሙን ግልጽ እየሆነ ነው ማለት ነው። ክሪስቲያን ኬቡ እስከ ሀያ ሀያ ዘጠኝ በሚቆይ ውል ማለት ነው ኢንተር ሚላንን ተቀላቅሏል። እኚህ አሰልጣኝ እንግዲህ በፓርማ ቤት ጥሩ ጊዜን አሳልፈዋል። የአራት ሁለት ሶስት አንድ አሰልጣኝ ናቸው እና ወደ ኢንተር መጥተዋል። የኢንተር ከዚህ በኋላ አጨዋወትም ምን ይሆናል የሚለው ነገር ይጠበቃል። እንደሚታወቀው ኢንተር የሚጫወተው አጨዋወት ሶስት አራት ሶስት ነው ማለት ነው እና ሶስት አራት ሶስትን ነው የሚጫወተው። እና ምን አይነት ነገር ኢንተርን ይጠብቀዋል የሚለው ነገር እየተጠበቀ ይገኛል ማለት ነው። በተለይ ኢንተር ሚላን እንግዲህ ሁለት የፊት መስመር አጥቂዎችን ነው የሚጠቀመው፣ ይቅርታ ሶስት አምስት ሁለትን ነው የሚጠቀሙት እና ክሪስቲያን ኬጁ ደግሞ አራት ሁለት ሶስት አንድ ነው የሚጠቀሙት። እንዴት አይነት የራሳቸው የሆነ የቡድኑን ለመገንባት የሚጠቀሙበት አካሄድ ምንድን ነው የሚለውም ነገር እየተጠበቀ ይገኛል ማለት ነው። በዚሁ ሌሎች ዝውውሮችን ማንሳት አለብን። ኒኳስትል ዩናይትድ አንቶኒ ኢላንጋን ከኖቲንጋም ፎረስት ለማስፈረም ንግግሮች ንግግሮችን እያደረገ መሆኑ ተዘግቧል። አሲ ሚላን ዱሳን ቭላሆቪችን ከጁቬንቱስ ማስፈረም እንደሚፈልጉ እየተነገረ ይገኛል። ወደ ሊቨርፑል ቤት እንሂድ ደግሞ አሁን ሊቨርፑል የፍሎሪያን ቪርትዝን ዝውውር በቅርብ ቀናቶች ውስጥ እንደሚጨርስ እየተነገረ ይገኛል ማለት ነው እና ሊቨርፑል የእንግሊዝን ሪከርድ የሚሰብር መሆኑ እንግዲህ ታውቋል። ግን መቶ ሰላሳ ይሁን መቶ ሀምሳ የሚከፍለው ገንዘብ ብቻ በእርግጥ አልታወቀም ማለት ነው እና ቢያንስ በመቶ ሰላሳ ሚሊየን ፓውንድ ሊቨርፑልን እንደሚቀላቀል እየተጠበቀ ይገኛል ማለት ነው እና ፍሎሪያን ቪርስ እና ሚሎስ ኬርኬዝ ወደ ሊቨርፑል የሚሄዱበት አጋጣሚ ቀስ በቀስ እየሰፋ ነው ማለት ነው እና ሊቨርፑል ይህንን ተጫዋች ለማስፈረም ከጫፍ መድረሱ ተዘግቧል። ሌላኛው ወደ ማንቸስተር ሲቲ ቤት ስንሄድ ራያን ቼርኪ በተለይ ባለፈው ጨዋታ እንግዲህ ፖርቹጋል ይቅርታ ፈረንሳይ ከስፔን ባደረጉት ጨዋታ ተቀይሮ ገብቶ ሶስት ግቦች ላይ በቀጥታ መሳተፉ ይታወቃል ማለት ነው፣ እና ከጨዋታው በኋላ ሲናገር ስለ ቀጣይ ህይወቱ ሲጠየቅ ከማንቸስተር ሲቲ ጋር ንግግሮች እንዳሉ በግልጽ ተነግሯል ማለት ነው፣ እና ይህ የ22 ዓመት ፈረንሳዊ ተጫዋች ወደ ማንቸስተር ሲቲ ሊሄድ የሚችልበት ሁኔታ ክፍት እንደሆነ እየተነገረ ይገኛል ማለት ነው፣ እና ከክለቦች የዓለም ዋንጫ በፊት ይህንን ተጫዋች እንደሚያስፈርሙት እየተነገረ ይገኛል። ቲያኒ ራይንደርስን እንግዲህ ማስፈረማቸውን ኦፊሻል ማድረግ ነው እን እንጂ የቀረው የሕክምና ምርመራውን በነገው ዕለት እንደሚያደርግ ይጠበቃል ማለት ነው። እሺ ወደ ቼልሲ ቤት እንሂድ። አሁን ደግሞ ቼልሲ የሚፈልጋቸውን ተጫዋቾች እያወቅን እንገኛለን ማለት ነው እና ቼልሲ ለ ሙሐመድ ኩዱስ ዝውውር በጣም እየተቃረበ እንደሆነ ይዘገባል። ነገር ግን ዌስታሞች ይህንን ጋናዊ ተጫዋች መሸጥ አይፈልጉም ማለት ይቻላል። እስከ 85 ሚሊዮን ፓውንድ ነው የሚጠየቅበት ሙሐመድ ኩዱስ። እና እነርሱ ደግሞ ቼልሲዎች ደግሞ በ60 ሚሊዮን ነው ይህንን ተጫዋች መውሰድ የሚፈልጉት። ግን መሐመድ ኩዱስን ለማስፈረም ገፍተው እየሄዱ እንደሆነ እየተነገረ ይገኛል። ሌሎችም የክንፍ መስመር ምርጫዎች አላቸው፣ እነ ጄሚ ባይነዋጊተንስ ማለት ነው። ሌላኛው ቼልሲ ከኤቨርተኑ የመሀል ተከላካይ ጃሬል ብራንት ዋይት ጋርም ይነጋገራል ተብሎ ይጠበቃል ማለት ነው። በእርግጥ ተጫዋቹ ወደ ቼልሲ ሊሄድ የሚችልበት ሁኔታ ባይታወቅም ግን ቼልሲን ተጫዋች በጣም እንደሚፈልገው እየተነገረ ይገኛል ማለት ነው። እሺ በዛሬው እለት እንግዲህ የተሰሙ የዝውውር ዜናዎች እነዚህ ናቸው፣ ከመላጎደል ማለት ነው። እና አንድ የገብርኤል ማጋሌሽን ቁጥር ልጥቀስ ማለት ነው። በተለይ ይቅርታ፣ ቅድም የክርስቲያን ኬቡን ውል ሁለት ዓመት ጨመርኩበት። ክርስቲያን ኪቩ በሁለት ዓመት ውል ነው ከፓርማ ወደ ኢንተር ሚላን የተቀላቀሉት ማለት ነው። ገብርኤል ማጋሌሽ ወደ እንግሊዝ ፕሪሚየር ሊግ ከመጣበት ጊዜ ጀምሮ የሱን ያክል ግብ ያስቆጠረ የመሀል ተከላካይ የለም ማለት ነው። ገብርኤል ማጋሌሽ 17፣ ቫንዳይክ 12 እና ፋቢያን ሻር 12 ግቦችን ነው ማስቆጠር የቻሉት ማለት ነው። ከዛም ውጪ። በአርሰናል ታሪክም ብዙ ግቦችን ካስቆጠሩ ተከላካዮች መካከል አንደኛው ነው። የመጀመሪያው ደረጃ ላይ የሚጠቀሰው 22 ግቦችን በማስቆጠር ሎረን ኮሼልኒ ነው። ከዛ በመቀጠል ገብርኤል ማጋሌሽ ነው የሚገኘው ማለት ነው። ሎረን ኮሼልኒ 22 ግቦችን አስቆጥሯል። ይህ ፈረንሳዊ የድሮ የመሀል የመሀል ተከላካይ አሁን ደግሞ ገብርኤል ማጋሌሽ 17 ግቦችን አስቆጥሯል። ቀጣይ ውድድር ዘመን አምስት ግቦችን የሚያስቆጥር ከሆነ የሎረን ኮሼልኒ ሪከርድ የሚሰብር ይመስላልና ፕሪሚየር ሊግ ላይ ካሉ ምርጥ ተከላካዮች መካከል አንደኛ ነው። በተለይ ደግሞ ግቦችን በማስቆጠር የሚታማ ተጫዋች አይደለም እና ገብርኤል ማጋሌሽን በተመለከተ ይህንን ለማንሳት ነው ማለት ነው። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። በሌሎች የዝውውር ዜናዎች ሲሰሙ ደግሞ ድጋሜ እንገናኛለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በጣም አመሰግናለሁ።